አንዱን አላቅም አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኛ፣ የሆነ የምታቁ ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች እቺ ልጅቷ ነበረች። እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምና አገናኝ ኋቸው እሱንና እዛ ለማወቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሪስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ እቺ ታደረገችብኝ ምናምን ምናምን ብሎ ነገረኝ፣ እቺ ታደረገችብኝ እቺ ባለጌ ምናምን ምናምን ብሎ ቀበጣጠረ። ኦኬ ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወራኛል ሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፌል ፒክቸር አድርጎ ቴሌግራም ሊያየውት ጨረስ ማለት ነው። ከዛ እኔና ጓደኛ እንትናል ነው ማለት ነው ምንድን ነው አፋጠጥ ነው የሚባለው አፋጠጥ ነው። ከዛ ከዛ በኋላ ብሎክ አድረግ ነው እና ለብዙ ጊዜ አካውንቱ ላይ አይመጣም ነበረ። ቴሌግራም ላይ አንድ ቲክቶክ ላይ ይህ ያገኘሁት እንትን ይሄ ነው ቢኒ ዲሽ ነው የሚባለው ሶፍትዌር ኢንጂነር አይደለም ዲሽ ነው ዲሽ። እየሰራ ነው የሶፍትዌር ኢንጂነሪንግ ነው ብለን ዲሽ ጠጋኝ ነው ይሄ ነው ነው ነበር ነበር። ይኸው እዚህ ጋር ትንሽ ሽብር ነበር። ይ ሀያ አራት ሺህ ዩሮ ነው ደግሞ ዜ ያለው ዲሽ ጠጋኝ ሆኖ ነው ኢትዮጵያ እያለ ዲሽ ነበር የሚጠግ ነው ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው ላይ ምንም አይገባውም ማለት ነው። እና ውሸት ነው እና ይህ ሀክ አደርጋለው ምናምን ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ዲሽ ኮኔክት ያለሽ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው። እና ዲሽ ሰራተኛ ነው እንጂ እንትን አይደለም ምንድነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው፣ የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት፣ ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን 1ስ 10 10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሉ ነው ሀገራቸውን የሚያገለግለው እሱን የሚያክል ሶፍትዌር ሶፍትዌር ኢንጂነር ስለሌ ደ ማለት ነው። 24000 ዩሮ ነው ደሞ ዘይ ነው የሚለው እዚ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24000 ነው ደሞ ዘይ 24000 ዩሮ ነው ደሞ ዘይ በሚሊዮኖች እርዳታ እረዳለሁ ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቀጥል ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያቅም። እና ይሄ ሰው የገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው፣ ከመጀመሪያውም ጀምሮ ማን እንደሆነ ያላቅም። ያንን ሊንክ እያረጋችሁ እያረጋችሁ እንዲህ እያደረገኝ ነው ከዛ ነው ማለት ነው ልጁ ተጠቅሞ ያቅም። ቢኒያም ምናምን የሚባለው ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የአስራ ስድስት የአስራ ሰባት ዓመት ልጅ እያለሁ ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናምን ብሎ አውርቶ ነበር ብር እንድልክለት ሀምሳ ዶር አላክልኝ ምናምን ብሎኝ ነበር። ኢቨን ማለት ነው ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛ ትቼው ነበር እና ሰውየው ውሸታም ነው ልም ያለው ውሸታ እና የራሱን ፒክቸር ተጠቅሞ ያቅም ለጥፎው ያቅም ብርም የለውም። እና የሚኖርበትን አድራሻ አለኝ ብዙ ሰው እየጠየቀኝ ነበር። እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር ይችላሉ። እኔም ዋትሳፕ ላይ ላክልኝ ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው በሪም በኩል ነው ሁለት ሰዎች ደውለዋል ሪም ትልክልኛል ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ አንተም አድሬሱን ትልክልኛ ፎርዋር ታደርገ የሚባለው አሁን ራሱ እየኮመት አይቸዋለሁ ማሪ ይሄው መኒጋን የሰጠሽ በጣም ጥሩ በቃ ያሬ ደሞቃር ትልክልኛል ዋትሳፕ ላይ እልክለት አለው መረጃዎቹን ሁሉ እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል። የሀያ አራት ሺህ ዩሮ ደሞዝተኛ እንዴት ነው ሀምሳ ዶላር የሚለምነው? አንደኛ፣ ሁለተኛ ከስዊቲ ስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ ሀምሳ ዩሮ የለመናት ከአንቺ እህት ነው ሬስቶር ምን ነው ከትርሲት እህት ነው የለመናት ሃምሳ ኢሮና፣ ወይኔ የእህቴ ፍቅረኛ ርቦታል ብላ ሃምሳ ኢሮውን ሰታ፣ ግን እሱ ምትናገር አልመሰለውም ነበር ለህቱ ለህ ለህቷ ለገዛ እህቷ የምትናገራል መሰለውም ነበር። ሀምሳ ዩሮን ከሰጠች በኋላ ተናገረች። ኢማጅን የሀያ አራት ሺህ ዩሮ ደሞዝተኛ ሆኖ እራበውና ሀምሳ ኢሮ ለመነ ከትርሲት እህት ጀርመን ኢማጅን ማች አረጋል ሙሉ ብሬን ኢትዮጵያ ልብ አለ ራበኝ እንቅልፍ ያልጣነ አይ ቶማስ እሺ ቶማስ ማን ነው ቶማስ ማን ነው ማርቆ ስላለው ብዬ ቶማስ ጉድ ጉድ ቶማስ ማን እንደሆነ ይጣራ ቶሎ ይጣራ ቶማስ ማን ነው አፌ ላይ ያለው እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥ እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት። ፖሊስ እንትን ብለን ነበር። አሁን ባለፈው አንተ ምን አድርገሃል ምናም ብለሽ ነበር እና ከስሜን አትጥራ ስላለችኝ ስሞን መጥራት አልፈልግም። ዱባይ የምትኖር ልጅ አልኩት እና ከእሷ ከሱ መድኃኒት ጠጣችኋለች መድኃኒት ጠጥታ ሄዳ ናቸው እና ሆስፒታል ነበረች። የዛን ጊዜ ሆኔ በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል፣ እና ኦልሞስት እንደዛ ሆና ነበርና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር አለ ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኢምባሲ ምናምን ምናምን። ቢጨንቃት ነው ለፖሊስ ሪፖርት ያደረገች እነሱም እንደዛ ብለው ነው የነገረውን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አልች ምንድን ነው የሚባለው፣ ወደፊት ለመውሰድ አልቻሉም ማለት ነው ግን ያንን አርገ ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው አሞራው ምናምን ብዙ ስሞች አሉ። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ አወቅከው መቼ ነው? ወይ የትኛዋ ስ- ሁለት ሺህ አስራ ስድስት ወይ ሁለት ሺህ አስራ ሰባት ላይ ነው በኢትዮጵያ አቆጣጠር ነው በፈረንጅ በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው ብዙ አመት አንዳንዴ ቆይ ልጨርስልሽ እና እንደዛ ነው ላይክ አካውንት በነጭ አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናም ሲናገር እና አንዳንዴ ለእኔ ሲልኩልኝ፣ ያ ኢቭን ፋይል እኔ ሌለኝ ምክንያቱም የቆየ በጣም የቆየ ስለሆነ እና ኦልሞስት የስምንት ዓመት የዘጠኝ ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሷ አላት እና አሁን እሷ ስድስት ሰባት አመቷ ሊሆናት ነው። እና ይሄን ያህል ነው ላይ ሰውየ በጣም እንትን ብሏል። ላይ አረ ነው እና እንደዛ ነው ሰውየ የስድስት አመት የሰባት አመት እንትን ብሏል። እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ አስራ ስምንት አስራ ዘጠኝ ሀያ ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁል ጊዜም ሴቶችን እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ የለጥፈና ስቶሪ ላይ ሰዎች እኔ እንዳልሆን ለመናገር ሞክራሉ እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናግራቸውን ሴቶች እና ወንድሜ፣ አንተ ሲሪየስ እንደሆነ ጉዳዩ የገባክ፣ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግሜ እኔ ሰው ስም አንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችዋለች። ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠንም፣ ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። ላ የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ። እና እንደዛ እንትን አለ እና በቃ ሰውየው እኔ እኔ እና እሱን በቃ ላይ አንድ ነው ያርጎ የሚያምነው ማለት ነው ጊዜምን ከትንሽጀሮእና ተመሳሳይ እንዳልኩሽ ትናንትና እራሱ ተመሳሳይ እንትን አለ። ንቅሳታል ላይ የአንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆ ታሪክህን ጠይቆሃል። ተግባብታችኋል። ቁጥርህን ሰተከው አውርታችኋል። የዛሬ ስንት አመት ነው ያወራችሁት? ይህን ነገር ከመጀመሩ ወዲህ 2016 ላይ እንዳልኩስ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ ሁለት ሺህ አስራ ስድስት አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩ እና አበሻ ምናምን አካባቢ ላይ አልነበረም። አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር እንትን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ሰው ማዘርህ እንዴት ነች ምናምን ምናም ስለ ቤተሰብ በጣም ጂኒኒ፣ ላይክ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው እና እናቴ ጥሩ ነች ምናምን ምናም ብዬ ነግረዋለሁ ማለት ነው፣ ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም፣ ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለእኔ ማለት ነው ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላቅም። የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም፣ እንትን እኔም ብሎክ ያስደረጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደረጋቸዋል። እንተተከታል ብማራት ተችሉእኔ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርቻ የሚያስደርጋቸው ማለት ነው። እና አንዳንድ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ነኝ ሎክተር ያለው ማለት ነው። እነሱም እንትን እንዳልሽ ስላለው ነገር እንትን ማለት አይችልም። እና እንዳልኩሽ የዱዋያ ላይ ጀመሩ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ ዓመት ከሁለት ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ ሁለት ሶስት አካውንት አለው። ቲክቶክ ላይ ሶስት አራት አምስት አለው። ሁለት ያስደልቸዋለው ልቶ ይሁን ብሎክ አድርገኝ ያላቅም ሁለት ያስደልቸዋለው እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝ እዛ ላይ እንደሚፈልገው እንደሚፈልገው ያደረጋል እና ሰውየው በጣም ምንትን ነው ላይክ ምንድን ነው ነው ላይክ ሰዎችን ጭንቅላት ግኝ በጣም ጎበዝ ነው እና ሴቶችንም እንደዚህ እያደረገ እኔ ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለው። እስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው ድረስ ሰማንያ ሶስት ሴቶችን አጭበርብሯል፣ እና እኔ እንዳልሆንኩኝ ወቁልኝ በላቸው። እስክሪን ሪከርድ አርጉ። አንተ እንዳልሆንክ እኔ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖት እና ብሔር ገብቼ ተናገሬ አላቅም። ላይቭ እንዴት መግባት እንዳለብኝ ራሱ አላቅም፣ እና እኔም ራሱ ቪዲዮ ለመስራት ሞክራለው ሞክሬ ትክክለኛ ፔጅ ላይ ለመልጠፍ ሞክራለው ማለት ነው። ግን እኔ አይደለውም። ሳናገራችሁ የነበረው ስለ ሃይማኖት ገብቼ ተናገሬ አላቅም፣ ስለ ብሔርም ገብቼ ተናገሬ አላቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል። እና ሰዎችን አስቀይሟል እና ዲኤንቪ ላይም ቪሌም እዚህ በመኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ። ሰው ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስ ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ፣ እና እዚህ ላይም ሆሳሚ። እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ በጣም ጥሩ። ምክንያቱም አንድ እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ፣ እንደዚህ ነኝ፣ እንደዚህ ነኝ ብሎ ነበር። ይኸው አልመጣም አይ ሁሌ ነው እንደዚህ የሚለው። ያስፈራራልኝ ማለት ነው። ምንም አይነት ፑፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል፣ ግን ቪዲዮ አለው እየላከላቸው። ለዛ ኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው። አሁን ስቶርሚ ለእሷ ነው ሰማንያ ሶስት ቪዲዮ የላከላት። ትናገር፣ የእሷ ተራ ነው ይኸውልሽ በመጀመሪያ እዚህ ጋር ዊ አር ኦፕን፣ ምንም ግዴታም የለባትም ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ሶስት ዓመት በፊት ነው ይሄ ነገር የተፈጠረው፣ ገባሽ። እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ ይቻለችው፣ ለራሷ ብላ አይደለም መታ። እዚህ ጋር የምታብራራውም የምትናገረው ማንኛውም ሰው መጥቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦሬዲ የሷ ነገር ተፈጥሯል፣ ሶስት ዓመት ሆኖቷል፣ ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስት ይፖስት አልገባሽ። እዚህ ጋር እሷ እዚጋ ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚጋ አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ። የሰው ሬዲ አልፏል። ከቤተሰብ የለም አይደል እንደ ማንም የሚያኖራት የለም የሚያስተዳድራት የለም። ይህ ነገር ተፈጥሯል በቃ ተሳሳተች። ሰውነች ተሳስታለች። ኦረዲ ተፈጠረ፣ ግን ከሶስት ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያደርጎኛል ብላ ያወራችሁ ቀባር። ለመጀመሪያ ጊዜ የእሷን ቪዲዮ የላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማን ነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ ሀያ አራት ሰዓት ነው የለመንኩት እያለቀስኩ ነው የለመንኩት ስለምን በፍጹም እለቅባታለሁ እንዲያረግባታለሁ እንዲያዩ እንዲሆናለሁ ምናምን ስል እሷን ሳውራት ታይው ይልቀቀው። ከለቀቀው ቤተሰቦቼ ጋር ለቋል። ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል፣ እንደ ሌሎቹም ሴቶች አለ ብሎ የሰማንያ ሶስት ሴቶች ቪዲዮ ነው የላከልን ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭበት እሺ ይሄን ነገር ሰዋ ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚ የመጣውት፣ ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያገኝ ምን እንደላከልኝ ስለሚያውቅ እኔን ፍለፊት መተው አያወራኝም፣ አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጂ አላውቅም። ሰውም አደለም፣ ወንድም አደለም። እሱ አሁንም በሌላ አካውንት በሌላ እንትን እየቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ ያታርግ ብዬ እንዳልኩት፣ በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ፣ ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ። የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ካሁን ሁሉም በላይ ደግሞ የሚያመው ሶስት አመት ሙሉች ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገረ ምስል በየአፕሊኬሽኑ በዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶች ላድን ባለች። ማንኛውም ሰው መቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ይባል ለጊዜው ነው። ቀድምም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው ቢጎ አሁንም አሉ ማለት እኮ ነው። ለምን ላከላት የምትሉ፣ እሷ ለዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ፣ ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ ለዛ ነው ጓደኛዋ አስሎነች ነው የላከላት።